አገር ምድሩ ሳር ቅጠሉ ሁሉ ሳይቀር በህልፈታቸው ያዘንላቸው ደግሞ ከማዘንም በመለስ ከሽኝት እስከ ቀብር ስነስርዓታቸው ድረስ ልጅ አዋቂው፣ ትልቅ ትንሹ፣ ሙስሊም ክርስቲያን ሁሉ ሳይቀር በነቂስ ከቤቱ ነቅሎ ወጥቶ ህዝብ እንደ ወራጅ ውሃ ጎርፎ በፍቅር የቀበራቸው የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ነገር መቼም ከየሰው ልብ ውስጥ የሚጠፋ አይመስልም። የእርሳቸው ነገር ውሎ አድሮ ዛሬም ማኅበራዊ ሚዲያውን ተቆጣጥሮት ይገኛል። በትላንትናው ዕለት ማህበራዊ ሚዲያውንም ሆነ ትላልቅ የመንግሥት የሚዲያ ተቋማትን ሁሉ ተቆጣጥሮ የዋለው ነገር ሙሉ ያስክሬናቸው የሽኝት ፕሮግራም ላይ ቢሆንም ወዲህ በአንዳንድ ማህበራዊ ሚዲያ ዎች ላይ ከቀብራቸው ቦታ ጋር ተያይዞ ሲነሱ የነበሩ ግርታን የፈጠሩ ጥያቄዎችና እሰጥ አገባዎች ነበሩ። ሲነሱ ከነበሩ ጥያቄዎች መካከል እንደምናደርገው ነው በዛ ቤታቸው የሚቀበሩት ይህ ከእስልምና ሃይማኖት አስተምህሮ አንጻር ልክም ተገቢም አይደለም፣ ወደ ሽርክናና ወደ መመለክ ሊያመራ የሚችል ነገር ሊፈጥር የሚችል ትልቅ ክፍተት ነው የሚል ጥያቄ ተነስቶ ቀብራቸው መሆን የሚገባው እንደ ከዚህ ቀደሙ ሁሉ መላው ሙስሊም በሚቀበርበት የመቃብር ቦታ ነው የሚሉ ጥያቄዎች ሲነሱ ተስተውሏል። ወዲህ እንዲህ ለሚለው ጥያቄ የሚሆን መልስ ከቀብር አስፈጻሚ ኮሚቴውና ከቤተሰቦቻቸው የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት በመኖሪያ ቤታቸው ጓሮ ሳይሆን እርሳቸው በህይወት ሳሉ ለመቃብር ቦታ እንዲሆን ከገዛ ይዞታቸው ላይ ቆርሰው በሰጡት የመቃብር ቦታ ላይ ነው የሚል መልስ ተሰጥቶበታል። ይህ በእንዲህ እንዳለ ከተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት ከተፈጸመ ከአንድ ቀን በኋላ የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን የቀብር ቦታ በተመለከተ የውግዘት መግለጫ አውጥቷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ያለም ጫፍ፣ በያላችሁበት የሀገር ጥጉሉ፣ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን ከተቀዳሚ ሙፍቲ ሐጂ ሪስ የቀብር ቦታ ጋር ተያይዞ የተነሱ አንዳንድ ጉዳዮችን ልናደርሳችሁ ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለምትቆዩ እናመሰግናለን። ክበሩልን። መግቢያችን ላይ እንደነገርናችሁ ሀገር ህዝቡ ሁሉ በአንድ ልብ እንደመከረ ሁሉ ሰው በፍቅር ቁጭ ብድግ ብሎ የሚያከብራቸው እኚህ የአገር ዋርካ በሞት ከተነጠቁ በኋላ በየሰው ልብ ውስጥ እየቀረው ሐዘንና የልብ ስብራት ትላንት በቀብር ስነ ስርዓታቸው ላይ ሊታይ ችሏል። ከኢትዮጵያ የሃይማኖት መሪዎች መካከል በተለያዩ እምነት ተከታዮች ዘንድ ተወዳጅነትና ተከባሪነት ያተረፉት የሐጂ ሙፍቲ ዑመር ኢድሪስ ኅልፈት ከተሰማ በኋላ በማህበራዊ ሚዲያዎች ላይ የሀዘን መግለጫዎች ውለው አድረው ዛሬም ድረስ አላበቁም ይታያሉ። ግማሹ በስነግጥም፣ ግማሹ ደግሞ በንግግር ሀዘኑን ይገልጻል። እንዲህ ያለ የህዝብ ፍቅርና መወደድ በኢትዮጵያ ታሪክ ታይቶም ተሰምቶም የሚታወቅ አይመስልም። ያም ቢሆን ግን ከተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት ጋር ተያይዞ ጥቂት የማይባሉ የእምነት ተከታዮች ደግሞ ያነሷቸው ሀሳቦችና ቅሬታዎች አሁንም የሚሰሙ ይዘዋል። ትላንት ከማለዳው ጀምሮ ከቀብር ስነ ስርዓታቸው ጋር ተያይዞ ከአስክሬን ሽኝት እስከ ቀብር ስነ ስርዓታቸው ድረስ ያለው የፕሮግራም ዝርዝር ሲሰማና የቀ ር ቦታቸው ቀድሞ የእሳቸው ይዞታ በነበረው ኋላ ላይ ግን ከዓመታት በፊት ማለትም ጥር 2013 ዓ.ም. ከጠቅላላ ይዞታቸው ላይ ቀንሰው ለመቃብር ቦታ ይሆን ዘንድ ለህዝብ ሙስሊሙ በቸሩት የመቃብር ቦታቸው ላይ እንደሚፈጸም መሰማቱ በአንዳንድ ሰዎች ዘንድ ጥያቄ ፈጥር ጀምሯል። ሐጂ በህይወት ሳሉ እዚያ ቦታ ላይ እንዲፈጸሙ መናዘዛቸው ተሰምቶ ነበረ። ይህንንም ጉዳይ በተመለከተም ነገሩ ወዳልተገባ ግርታና ወዳልተገባ አቅጣጫ ከማምራቱ በፊት የቀብር አስፈጻሚ ኮሚቴው ነገሩ ላይ እንዲህ ሲል መረጃውን በተመለከተ መጥራትና መታወቅ ያለባቸው ነገሮች አሉ ሲል መረጃ ሰጥቷል። መረጃን ስለማጥራት ይላል። በእርሰ ጉዳዩ የሙፍቲ የቀብር አስፈጻሚ ኮሚቴ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ኃይሌ ጋርመንት ዝቅ ብሎ ሰፈራ የሚገኘው ባለ አንድ ሺ ካሬ ቅይጥ የመኖሪያ ቦታ የነበረውን ይዞታቸው ወደ መካነ መቃብር እንዲቀየር ሐምሌ ሃያ ቀን 2013 ዓ.ም. በተጻፈ ደብዳቤ ለአዲስ አበባ ከተማ መሬት ልማት ማኔጅመንት ቢሮ በጠየቁት መሰረት አስተዳደሩ ነሐሴ አምስት ቀን 2013 ዓ.ም. በተጻፈ ደብዳቤ በሙፍቲ ጥያቄ መሰረት ይዞታውን ከቅይጥ መኖሪያነት ወደ መካነ መቃብርነት ለውጦላቸዋል። በመሆኑ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በዛሬ ዕለት የቅብር ስነ ስርዓታቸው የሚፈጸምበት ቦታ ከአምስት ዓመት በፊት የመቃብር ስፍራ እንዲሆን ከአዲስ አበባ ከተማ አስተዳደር ሕጋዊ ፈቃድ የተሰጠው መሆኑ ሊታወቅ ይገባል። ስለሆነም ቀዳሚ ሙፍቲ የሚቀበሩት በመኖሪያ ቤታቸው ሳይሆን ሕጋዊ በሆነ የመቃብር ስፍራ ነው። ይህንን መረጃ ሁሉ ሰው ሼር ሊያደርግልን እና ግርታ ለተፈጠረበት ህዝበ ሙስሊሙ በሙሉ እንዲያደርስልን ስንል እንጠይቃለን ይላሉ። ይህንን ጉዳይ በተመለከተም በትላንትናው ዕለት በሐጂ ሙፍቲ የአስክሬን ሽኝት ላይ ወደፊት በመምጣት ስለ ሁኔታውም ሆነ ለአባቱ ጠቅለል ያለ መረጃ ሲሰጥ የነበረው ልጃቸውም ቢሆን ጉዳዩን በተመለከተ በአንደበቱ በመግለጫው ላይ የተሰማውን መረጃ ለህዝቡ ገልጿል። አንዳንድ ሰዎች እንደሚያወሩት አባቱ በቤታቸው ጓሮ ሳይሆን የሚቀበሩት ወደው ፈቅደው ለህዝበ ሙስሊሙ እንዲሆን ለመቃብር በሰጡት ስፍራ ላይ ነው ሲል አስረግጦ ጉዳዩን ተናግሯል። በወሲያቸው መሰረት በራሳቸው ሐሪማ በመስጊዳቸው ከመስጊዳቸው ጎን ባለ የመቃብር መካነ መቃብር ቦታ ላይ መሰረት ሙዛዜያቸው የምናስፈጽም ይሆናል። ወሲያቸው እናስፈጽማለን። ይህ ነገር በከተማ ባይለመድም በገጠር መሻይኮች ያለ የነበረ ወደፊትም የሚኖር ነው። ይሄ ደግሞ በዛ መልኩ የሚሄድ ይሆናል፣ ወሲያ የሚቀየር ነገር ስላልሆነ የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን የቀብር ሥነ ሥርዓት ተከትሎ ትናንት ማምሻውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ከቀብር ሥነ ሥርዓታቸው ጋር ተያይዞ ማምሻውን መግለጫ አውጥቶ ነበረ። የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን የቀብር ስነስርዓት በተመለከተ ያወጣው መግለጫ እንደዚህ ይላል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሥርዓተ ቀብር ክብራቸውን በሚመጠን መልኩ እንዲፈጽም ያደረጉ አካላትን እናመሰግናለን ይላል በመግለጫው። ታላቁ አሊም ህልፈታቸው ከተሰማ ጊዜ ጀምሮ የሽኝት ስነስርዓቱና ሌሎች ተጠባቂ መርሃ ግብሮች የሁላችንም አባት የአገር ምክ ምልክት የሆኑትን አሊም ክብራቸውን እንዲሁም ደግሞ እስላማዊ አደቡ ተጠብቆ እንዲፈጽም በተለያየ መንገድ አስተዋጽኦ የነበራቸውን አካላት ያመሰግናል። በተለይ ደግሞ ለኢፌድሪ ፕሬዚዳንት፣ ለጠቅላይ ሚኒስትር፣ ለሰላም ሚኒስትር፣ ለአዲስ አበባ ከተማ አስተዳደር፣ ለአዲስ አበባ ከተማ ሰላምና ጸጥታ ቢሮ፣ ለሃይማኖት ተቋማት ጉባኤ፣ ለፌዴራል ፖሊስ፣ ለአዲስ አበባ ፖሊስ፣ ለኦሮሚያ ፖሊስ፣ ለአዲስ አበባ ፌዴራል ትራፊክ ፖሊስ፣ ለደንብ ማስከበር፣ ለቀብር አስፈጻሚ ኮሚቴዎች፣ ለኑር መስጂድና ለአንዋር መስጂድ ወጣቶች ነዋሪዎች ለመንግሥትና ለግል መገናኛ ብዙሀን ለመላው የከተማችን ነዋሪዎች በሙሉ የታላቁ አሊም የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን የቀብር ስነ ስርዓት በተመለከተ በሰላም እንዲጠናቀቅ ላደረጋችሁት ሁሉን አቀፍ ድጋፍ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ትልቅ ክብር ያለው መሆኑን እየገለጸ ምስጋናውን ያቀርባል። ታላቁ አሊም የሁሉም ኢትዮጵያውያን አባት እንደመሆናቸው መላው የኢትዮጵያ ህዝብ ላሳየው ፍቅርና ክብር ጠቅላይ ምክር ቤቱ ትልቅ ክብር ይሰጠዋል። የሃይማኖት ተቋማትም ህዝበ ሙስሊሙ ተወዳጁን አባትና አሊም ባጣበት ከጎኑ በመቆም ሐዘኑን ለመካፈል ያደረጉት ሁሉ ታሪክ የማይረሳው ክስተት ነበር። ታላቁ አሊም ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን አላህ ምንዳቸውን ጀነተል ፊርዶውስ እያድርገው ምረቱንም ይለግሳቸው መላ ቤተሰባቸውና ወዳጆቻቸውንም መጽናናትን እንዲሰጥልን እንመኛለን። ጥቅምት 10 ቀን 2018 ዓ ም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሲል መግለጫውን አውጥቶ በተቀዳሚ ሙፍቲ የቀብር ሥነሥርዓት ላይ የተካፈሉትን ግለሰቦችም ሆኑ መንግስታዊ ተቋማትን በሙሉ አመስግኗል። ዛሬ ማለዳውን ደግሞ የሙፍቲ የቀብር ስነ ስርዓት ተወገዘ ይላል ያገኘ ነው መረጃ። መግለጫው እንደሚከተለው ቀርቧል። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በኑዛዜያቸው መሰረት ከሙስሊሞች መቃብር ውጪ በቤታቸው አጠገብ እንዲቀበሩ የተወሰነው ውሳኔ በሀገራችን ታሪክ ታይቶ የማይታወቅ ክስተት ነው። እኛም የተውሂድን ገጽታ ለመጠበቅ ስንል ይህንን ድርጊት አጥብቀን እንቃወማለን። ድርጊቱ ለቀጣይ ትውልዶች ከጊዜ ሂደት በኋላ ወደ ሽርክና ወደ ቀብር አምልኮ የሚያመራ ሰበብና መንገድ እንዳይሆን እንሰጋለን። የዑለማ ምክር ቤት የዑለማ ምክር ቤቱ ይህንን ውሳኔ ሲወስንና ተግባራዊ ሲደረግ ምንም አይነት ቅድመ መረጃ እንዳልነበረው ሊታወቅ ይገባል። በጉዳዩ ዙሪያ የጠቅላይ ምክር ቤቱን ክቡር ፕሬዝዳንት አነጋግረን የነበረ ሲሆን ኑዛዜው እንዲሻርና ቀብሩ በሙስሊሞች መቃብር እንዲፈጸም ለማድረግ ከሼሁ ቤተሰቦችና ከሚመለከታቸው የመንግስት አካላት ጋር ሙከራ እንዳደረጉ፣ ነገር ግን እንዳልተሳካላቸው ገልጸውልናል። በመሆኑም ሁሉም ዑለማዎች የተውሂድን ክብር ለመጠበቅና ከሽርክ ለማስጠንቀቅ በማህበረሰቡ ውስጥ መሰል ጉዳዮች ላይ ትክክለኛውን የሸሪያ ግንዛቤ እንዲያሰርጹና ግንዛቤ እንዲፈጥሩ አደራ ይላል ሲል ጉዳዩን ጠቅሷል። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች ከዚህ ጉዳይ ጋር ተያይዞ ለዛሬ የነበረን መረጃ ይህንን ይመስላል። ራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ስንጠይቅ በትህትና ነው። ክበሩልን።